ሰላም ቤተሰቦች እንዴት አላችሁ? ዛሬ የአማርኛ ፊደሎችን እናያለን። የመጀመሪያ የአማርኛ ፊደሎችን ማለትም እነዚያን የመጀመሪያ የአማርኛ ፊደሎች ናቸው። ስለዚህ እነዚህን እስከ መጨረሻው እናያለን ማለት ነው። ከሀ እስከ በፊደል እናያለን። ስለዚህ የመጀመሪያ ከሀ ብለን አይደለም የምንጀምረው እዚህ ጋር እናያለን ማለት ነው። እነዚህን ማለት እዚህ ጋር ድርድሬያቸዋለሁ። ከሀ እስከ በ እሺ። ቀጣይ ደግሞ ከቨ እስከ የ ከዛ ቀጣይ ከደ እስከ ፐ ፊደሎች አሉ ማለት ነው። እስከ መጨረሻው ይሄ ሙሉ በዚህ በኩል ሊያጋ ያሉት ያው ሙሉ የአማርኛ ፊደሎች ናቸው። አንድ አንደኛውን ደግሞ በሙሉ ዜጋ አውጥቻለሁ። ስለዚህ በቀላሉ ዜጋ ማየት እንችላለን ማለት ነው። ስለዚህ አሁን እነዚህን ፊደሎች ተራ በተራ እየቆጠር እንለማመዳለን። አማርኛ ለመማር ስትፈልጉ መጀመሪያ ማድረግ ያለባቸው የአንደኛ ፊደሎችን የመጀመሪያ ፊደሎችን በደንብ በደንብ ማወቅ በድምፅ በእይታ መለየት ነው። ከዛ በኋላ ግማሹን እንደጨረሳችሁ ቁጠሩት የፊደሎች ለማንበብ ማለት ነው። ወደ ጎን ማንበብ ቀላል ስለሆነ ወደታች ማንበብ ትንሽ ይከብዳል። ስለዚህ ወደታች ማንበብ ስለሚከብድ እነሱን እያንዳንዱን ፊደሎች በተራ ወደታች ታች እያነበብኩኝ አዘጋጅላችኋለሁ። ይሄንን ዩቲውብ ቻናል ሰብስክራይብ አድርጉት፣ ትምህርታዊ ቪዲዮ እንለቃለን። ሰብስክራ አድርጋችሁ ተከታተሉ። የምንለቃቸውን ቪዲዮች ቶሎ ቶሎ እንደርሳችሁ። ላይክ፣ ኮመንት ላይ አስተያየታችሁን አስቀምጡልን። በተጨማሪ ኦንላይን መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዘኛም ሂሳብ ማንበብ ማጥናት የምትፈልጉ ተማሪዎች ይህን ቁጥር ሴብ አድርጋችሁ እዚህ ጋር ዜሮን በመጨመር ወይ 251 በመጨመር የኢትዮጵያ ቁጥር ነው እኔን ማግኘት በኤሞ ላይ ወይም በዋትሳፕ በቴሌግራም እኔን ማግኘት ትችላላችሁ። ስለዚህ አሁን ቀጥታ ወደ ትምህርቱ እንሄዳለን። ሳሪ አስተ በድጋሚ መጀመሪያ ፊደሎችን ነው የምናያቸው። እሺ የመጀመሪያው ሀ ነው ለ ሐ ይሄ አንደኛና ሶስተኛው ሀ ተመሳሳይ ናቸው። ስለዚህ ሀ ለ ሐ መ ሰ ረ ሰ ሸ ቀ በ እንደግማቸዋለን እንደግማቸዋለን። የመጀመሪያው ሀ ለ ሐ መ ሰ ረ ሰ ሸ ቀ በ ይሄ ይሄኛው ሳይ ፊደልና ይሄኛው ሳይ ፊደል ሁለቶቹ ተመሳሳይ ናቸው። አሁን ሁለተኛው መስመር ላይ እንሄዳለን። እነዚህን እናጠናለን ማለት ነው። ስለዚህ ከማን ነው የምንጀምረው? ቨ ብለን ይሄኛው በ ነው። ይሄኛው ደግሞ ቨ ቨ ቪ ሳውንድን ያለው ቨ ስንል፣ እሺ ቨ ተ ቸ ሀ ነ ኘ አ ከ ሀ የ እንድገመው፣ ቨ ተ ቸ ሃ ነ ኔ አ ከ ሀ የ ስለዚህ እነዚህን ፊደሎች ይህን ይመስላሉ። አሁን ቀጠ ደግሞ ወደዚህኛው ፊደል እንሄዳለን። የመጀመሪያው ደ ደ ጀ ገ ጠ ጨ ጠ ፀ ፀ ፈ በእንድርጋማቸው ደ ጀ ገ ጠ ጨ ጰ ጸ ፀ ፈ ፐ። ስለዚህ አንደኛ ፊደሎች ሙሉ ሲነበቡ የመጀመሪያ ፊደሎች እነዚህን ይመስላሉ። በቀጣይ ደግሞ ምንድነው የምናደርገው? ይኸው በተመሳሳይ የሁለተኛ ፊደሎችን ቀጣይም ወደ ሁለተኛ ፊደሎች እንሄዳለን። ሶስተኛ ፊደሎች፣ አራተኛ፣ አምስተኛ እያልን ሙሉ ፊደሎቹን ልክ በዚህ መልኩ በአጭሩ በቀላል መንገድ እንድትለማመዱ ወደ ታችሁ፣ ወደ ላይ፣ ወደ ጎን ምናምን እንዲቀላችሁ ማለት ነው፣ ቪዲዮቹን እንሰራለሁ። ስለዚህ ይሄን የዩቲውብ ቻናል ሰብስክራይብ በማድረግ ተከታተሉ። መማር የምትፈልጉ ካላችሁ በዛ ስልክ ቁጥር ብትደውሉልኝ እኔ ጋር መማር ትምህርት መከታተል ትችላላችሁ። ባላችሁበት ሆናችሁ ስለተከታተላችሁን እናመሰግናለን። ሰላም ሆኖለን።